አንተ ስለኖርክበት ስላየሁ፣ ለውጡ ከሚሸለመው አንድ ሚሊዮን ወደ 33 ሚሊዮን ከፍ ብሎ አይደል? እድገቱን በየቀኑ እያየው ስለሆነ ላምሮት ነው ጉዞ። ግን የኔ ስም ራሱ ተቀይሮ ብሩክ ላምሮት ነው ብሩክ አሰፋ ቀርቶ ብሩክ ላምሮት ሆኖ ተማመንበታለሁ፣ ምናምን ተብለሽ የምትላኪው እና እቺ ቃል ራሷ ልብሽ ውስጥ ስትገባ ቀላል ነገር አይደለች። እንደ እናት የምታያቸው አክስት ወይዘሮ መንበረን እስኪ እናንሳ። ብሩ በጣም በደስታ በጣም ደስ ያለ ምንድን ነው በጣም ኢምፕረስ ያደረገኝ ይሄ ከሙዚቃው ፍቅሩ ምናምን በተለየ ልክ ግቢው ስትገቢ ፐርፕል ትንንሽ አበባ ያላቸው ዛፎች አሉና እሱ ዛፍ ስናድግ እኛ ይርጋለም ግቢያችን ውስጥ ነበር። እናትህ አንተን ነፍሰ ጡር ሆነው የሙዚቃ ትምህርት ቤት ይማሩ ነበር። በአንድ ፎርም ማድረግ ይፈልጋሉ፣ የፋሚሊ ባንድ ማለት ነው። እና እዛ ውስጥ ድራመር የላቸው፣ ስለዚህ ቀጣሚ የወለደው ልጅ ድራመር መሆን አለበት ብለህ። ትምህርት ላይ በጣም ጥሩ ስለነበርክ በትምህርቱ እንድትገፋ ነው የሚመከረው ግን ብናነሳው በጣም ደስ የሚለኝ የሐዋሳው የሙዚቃ ሀሳብ ሲነሳ እና ሲቃወሙኝ፣ ግን ታያላችሁ እኔ ነገ ፌመስ ሆናለሁ በሙዚቃ በጣም ትልቅ ቦታ ነው የምደርሰው፣ እና ስማችሁን እያነሳው ሚዲያ ላይ አወራለኝ። በእውነት ነው የሚልሽ? እንደዚህ ነው ተባባሪ ነው ቆንጆ ነው።